እና ወንድሞችና እህቶቼ ትንቢትን ለመናገር በፍጹም ወደ ኋላ እንዳትሉ፣ በብርቱ ትንቢትን መናገር ምንበሉ ፈልጉ። ምን ያደርጋል? ጉባኤውን ያንጸዋል። በትንቢት መናገር ከእግዚአብሔር ጋር ይነጋገራል። የእግዚአብሔርን የሆነ ምክር፣ የእግዚአብሔርን የሆነ ስርዓት፣ የእግዚአብሔርን የሆነ አካሄድ እንደ እግዚአብሔር ቃል ይመራናል። ነገር ግን በዚህ ዘመን የምናየው ይመጡና ነቢይ የለም ነቢይ የለም ነቢይ የለም ነቢይ የለም ሀሰተኛ ነቢይ ሀሰተኛ ነቢይ በመባል ብቻ ሚዲያውን ሞልቶታል አንድም ለእግዚአብሔር የቀና የለም ምክንያቱም ለእግዚአብሔር የቀና የለም የሚያስብለኝ ምንድን ነው አንድ ለምን ለምን አንድ አንድ ለምን ይሄ እውነተኛ ነቢይ ነው ለምን አይሉ ይሄ ትክክለኛ ነቢይ ነው ለምን አይሉ ነገ ይስታል ብሎ ስለሚጠብቁ ነገ ይስታል ብለህ ወንድምህን ከምትጠብቀው እንዲሁ ደግሞ የሚሳሳተውን ነገ ይመለሳል ብለህ ለምን አትጠብቅም? የመሳትም የመውደቅም የመነሳትም በቅዱሳን ዙሪያ ያለ ነው። የማንሳት ግን የእግዚአብሔር እጅ ነው። ማንሳት ግን የእግዚአብሔር ልማዱ ነው። ሰዎች ወድቆ ማየት እግዚአብሔር አይፈልግም፣ ሰዎች መነሳታቸውን ይፈልጋል። በዚህ መሃል ግን የራሳችሁን ሕልም አጨልማችሁ፣ የራሳችሁን ራእይ አጨልማችሁ የትውልዱን ሕልምና ራእይ ለማጨለም ትጋት የምታደርጉ ሰዎች በእውነት የእግዚአብሔር ቃል በእናንተ የለም። ለእናንተ እንጸልይላቸዋለን፣ የቃሉ ሙላት በእናንተ እንዲኖር። ምክንያቱም ጀጅ ማድረግ ለእኛ አልተሰጠንም እኛ እንደ እግዚአብሔር ሀሳብ እንደ እግዚአብሔር ፍቃድ እንድንኖር በጌታ በኢየሱስ ስልጣን ለምናለው እናገራለሁ። በእናንተ ላይ ዛሬ በኢየሱስ የነቢይነት ጸጋ ያገኛችሁ፣ የመንፈስ ቅዱስ ኃይል ያገኛችሁ፣ የመንፈስ ቅዱስ ሙላት ያገኛችሁ። ምክንያቱም አሕዛብን ወደ እግዚአብሔር መንፈስ የምናመጣበት አንዱ ተአምራት ነው። ይሄ ቃል የተጻፈው ራሱ በትንቢት ነው። እስትንፋሰ መለኮት ነው። ከእግዚአብሔር በመጣ ድምፅ ነው። አባቶች ከእግዚአብሔር ድምፅ ሰምቶ የጻፉት ነው። ዛሬም ደግሞ ቤተ ክርስቲያን ሼፕ የምትደረገው በድምፅ ነው። ቤተ ክርስቲያን እውቀት፣ ጥበብ፣ ቅርጽ የምታጣው ነቢይ ስታጣ ነው። ተመለስ የሚል ነቢይ ስታጣ ነው። ይስታሉ። ፓስተርም እየሳተ ነው። ኃጢአት ይሰራሉ። ፓስተሮችም ኃጢአት እየሰሩ ነው። ማንጻት የእግዚአብሔር ልማዱ ነው። የእግዚአብሔር ትልቁ ቸርነት ሰዎችን ከኃጢአት ሰዎችን ከውልቀት ማንሳቱ ነው። የእግዚአብሔር ቸርነት የእግዚአብሔር ምሕረት ወደ ንስሃ እንደሚያመጣ አታውቅ? ምን ልብን እለኛ ታደርጋለህ ይላል። የእግዚአብሔር ትልቁ ስራው ሰዎችን ከውልቀት ማንሳትና ከኃጢአታቸው ማደስ ነው። ታድሶ ነው የሆነ ልባ አዲስ ኪዳን በቡርኪዳን ህግ ስለበዛ ዱላ ስለበዛ እግዚአብሔር በጸጋ ነፃ ወጣን። ዛሬ እናንተ የምታነሱት ዱላ ምንድን ነው? ምናልባት እግዚአብሔር እንደሚከብርበት እርግጠኛ ነ እኔ ግን እናገራለሁ። በዚህ ወንድሞች መካከል እነግራቸዋለሁ። እናንተ የሚዲያ የምትከታተሉ በአጠቃላይ በእውነት ነቢያቶች፣ ወገባችሁን ታጥቃችሁ በዘይት ረስርሳችሁ በትንቢት መገለጽ አለባችሁ። በትንቢት ኃይል መውጣት አለባችሁ። አጋንንትን በማስወጣት ሽባን በመተርተር እውራንን በማብራት በድንቅ ተአምራት መነሳት አለባችሁ። አሁን ትውልዱም እንዳይነሳ ሽባ የሚያደርግ መንፈስ አጋንንት በአይድ እየሰራ ነው። ኢሉሚናቲ እየገባ ነው። የተለያዩ ሃይማኖቶች እየገቡ ነው። እዚህም ደግሞ ያሉትን ክርስቲያኖችን ለማጨለም በጣም እየተሯሯጣችሁ ነው ያላችሁ። ይሁን እንጂ ግን እናንተ በጨለማ ትመለሳላችሁ እንጂ እግዚአብሔር ብርሃንን አያጨልሙ። ቃሉ ትንቢት ነው። ቃሉ ብቻ ይህን ነገር አይልም። ጳውሎስ በአንድ ወቅት ለማይታወቅ አምላክ የሚል ስግደት ያለበት ቦታ ሄደና ኖ የሚታወቅ አምላክ ልንገራችሁ ብለው ወንጌልን ሰበካቸው። ወንጌልን ሲሰብካቸው ነገ እንሰማለን ብሎ ግማሹ አፌዙበት ይላል ጳውሎስ። ከዛ ቀባላ ሁለተኛ አለ፣ በሚያባብል ቃል ወደ እናንተ ምን አልመጣም። በሚያባብል ቃል ከዚህ በኋላ አልሰብክም አለ። እውነትን በመግለጥና በኃይል ካልሆነ በስተቀር በመንፈስ ቅዱስ ከሞልቸ ቃል ኃይል የሌለበት ቃል ሰዎች ቀልዱበል መጽሐፍ ቅዱስን አንተ ከምትግዞ ላይ ቁጭ ብለህ ከምትተቸው ዩቱብ ላይ ቁጭ ብለህ ከምትተቸው በላይ እነ አቡ ሐይደር ያውቁታል፣ እነ ኡስታዞች ያውቁታል፣ እንደ ዶክተር ዛኪር ያውቁታል። ለእውቀት ግን ለእውነት ግን አላበቃቸውም፣ ለድነት ግን አላበቃቸውም። ምክንያቱም መንፈስ ቅዱስ የሌለው የመጽሐፍ ቅዱስ እውቀት ከንቱ ነው። ፊደል ይገላል ነው የሚለው። መንፈስ ከሌለበት፣ መንፈስ ካልተሞላበት ፊደል ይገላል። ዛሬ በኢየሱስ መንፈስ ቅዱስ ይሙላባችሁ፣ የመንፈስ ቅዱስ ኃይል ይሙላባችሁ፣ የመንፈስ ቅዱስ ክብር ይሙላባችሁ። በኢየሱስ ስም ትንቢትን መናገር ጀምሩ፣ ልሳን መናገር ጀምሩ። ተነሱ፣ ትውልድ ተነሱ። እኔ ኢብራሂም ቀድር ነኝ። በትንቢት ነው የማገለግለው፣ አጋንንት በማስወጣት ነው የማገለግለው። ጎዳና ላይ አጋንንት አስወጣለሁ፣ ደስ ይለኛል። አጋንንት እኔን አይቶ ሲጮህ ደስ ይለኛል። አጋንንት እኔን አይቶ ግራ ሲጋባ ደስ ይለኛል። አጋንንት እኔን አይቶ ሲጨለቅ ደስ ይለኛል። በቃ እግዚአብሔር በእኔ ውስጥ እንዳለ ይሰማኛል። ይህ ባዶ ገለባ ምን ይሰራል?